ሰሜን አፍሪካ የግብጽና ሱዳን ሀገረ ስብከት የ2017 ዓ.ም አጭር ሪፖርት በብፁዕ አቡነ ማቴዎስ ሊቀ ጳጳስና የሚመራው በሰሜን አፍሪካ የግብጽና ሱዳን ሀገረ ስብከት ጽሕፈት ቤት የ2017 ዓ.ም የስራ የሥራ ክንውን ሪፖርት ከዚህ በመቀጠል አቀርባለሁ። አንድ ስብከት ወንጌልን

አብነት ትምህርት ቤትና መንፈሳዊ አገልግሎትን በተመለከተ ብፁዕነታቸው ለስብከተ ወንጌል ካላቸው ልዩ ትኩረት አንጻር ስብከተ ወንጌል ለፍጥረት ሁሉ እንዲዳረስ መንፈሳዊ አገልግሎት እንዲስፋፋ ለማድረግ በሚሰጡት መመሪያና በሚያደርጉት ያላሰለሰ ክትትል መሰረት በሀገረ ስብከታችን በበጀት ዓመቱ በግብጽ በፖርት ሱዳንና በሊቢያ ዘመኑ ያፈራውን ቴክኖሎጂ በመጠቀም

በቴሌግራም ግሩፕ እና በዙም ሰፊ የስብከት ወንጌል አገልግሎት በሀገረ ስብከቱ በካይሮ የመርሲዮት መድኃኔ ዓለም ቤተክርስቲያን አገልጋዮችና በተጋባዥ መምህራን ተከታታይ ስልጠናና የስብከተ ወንጌል አገልግሎት ተሰጥቷል። በግብፅ ካይሮ ልዩ መርሐ ግብር በማዘጋጀት ከመስከረም 18 እስከ 28 ቀን 2017 ዓ ም

ከመላው ኢትዮጵያ የታላላቆቹ የአብነት ጉባኤ መምህራንና የጥንታዊያን ገዳማት አበምኔቶች በማህበረ ቅዱሳን አስተባባሪነት ከኮፕቲክ ኦርቶዶክስ ቤተክርስቲያን ገዳማት ጋር የልምድ ልውውጥ ለማድረግ በመጡበት ወቅት ከሀገረ ስብከቱና ከደብሩ ሰበካ ጉባኤ በመነጋገር እጅግ በርካታ የካይሮና አካባቢው መናን በተገኙበት ታላቅ ልዩ መንፈሳዊ ጉባኤ ተካሂዷል።

ከዚህም ጋር ዓመታዊውን የእመቤታችን ወደ ደብረ ቁስቋም የመግባት በዓል ምክንያት በማድረግ ከአዲስ አበባ በተጋበዙ መምህራን የሶስት ቀን ጉባኤ ተደርጓል። በግብፅ የተወለዱ ከዘጠና በላይ ታዳጊ ህጻናት እምነታቸውን ኢትዮጵያዊ ባህላቸውን ጠንቅቀው እንዲያውቁ በደብሩ መምህራን የንባብ፣ የቅዳሴና የክርስቲያናዊ ስነ ምግባር ትምህርቶችን በሳምንት ሁለት ቀን በአካል ቤተክርስቲያን በመገኘት እና

የቴሌግራም ገጽ ተከፍቶላቸው በየቤታቸው የአብነት ትምህርታቸውን በሚገባ እየተከታተሉ ይገኛሉ። በግብፅ ካይሮ ያለውን መንፈሳዊ አገልግሎት ለማስፋፋት በብፁዕነታቸው መልካም ፍቃድ ታቦተ ቅዱስ ሚካኤል ተፈቅዶልን ጥቅምት 24 ቀን 2017 ዓ.ም ቅዳሴ ቤቱ ተከብሯል። በዕለተ ሰንበት በወራዊና በዓመታዊ ክብረ በዓላት ስርዓተ ቅዳሴ የማሌትና የሰዓታት አገልግሎት ተፈጽሟል። ከዚህም ጋር

በቤት ለቤት አገልግሎት ካህናቱ ህመማንን በመጠየቅ የጠፋውን በመፈለግ አስፈላጊውን መንፈሳዊ አገልግሎት የተሰጠ ሲሆን በዚህ አገልግሎት አምስት ሰዎች አምነው ተገቢውን ትምህርትና ቀኖና ፈጽመው በጥምቀት የቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አባላት ሆነዋል። አርባ አርባ ስድስት ህጻናት አብተወልድና ስመክርስትናን አግኝተዋል። ሁለት መልካም አስተዳደርን በተመለከተ

የቤተ ክርስቲያንን መዋቅር ጠብቆ በመስራት ጉዳይ ብፁዕነታቸው በሚሰጡት ጥብቅ መመሪያ መሰረት በሀገረ ስብከታችን መልካም አስተዳደር እንዲሰፍን የሕግ ቤተ ክርስቲያንና የቃለ ዓዋዲው ደንብ በውጭ ሀገር ባለችው ቅድስት ቤተ ክርስቲያን እንዲተገበር በእውቀት የታገዘ ስራ በመስራት በ2017 ዓ ም አዲስ ስለተመረጡት የሰበካ ጉባኤ አባላት

ለሶስት ቀን ስለ ቃለ ዓዋዲና ስለ ቤተ ክርስቲያን ስልጠና ተሰጥቷል። ለደብሩ ካህናትም በገዳ ማስኬት ስለ ሁለት ተከታታይ ቀናት የሙያ ማሻሻያ ስልጠና በትምህርት ተንወሎትና የስብከት ወንጌል አፈጻጸም በተመለከተ ተሰጥቷል። ሰንበት በትምህርት ቤትን በተመለከተ የካይሮ መርሲዮት መድኃኔ ዓለም ቤተ ክርስቲያን የፍሬ ሃይማኖት ሰንበት ትምህርት ቤት አገልግሎታቸውን ተደራሽ ለማድረግ በማህበራዊ ድረገጽ የተለያዩ አገልግሎቶችና

የተከታታይ ትምህርት መርሃ ግብር ተጠናክሮ እንዲቀጥል ተደርጓል። በቤተክርስቲያናችን የዕለተ ሰንበት አገልግሎትና ቤት በዓላት ላይ ያሬዳዊ ዝማሬና የተለያዩ መንፈሳዊ ስነ ጽሑፎችን በማቅረብ አገልግሎቱ እንዲጠናከር አድርገዋል። የሰንበት ትምህርት ቤቱን የህፃናት ዝማሬ አቅምን በማሳደግ መዝሙራት በተከታታይ ቀናት በቴሌግራም ገጽ በመስጠትና በአደባባይ ክብረ በዓላት ላይ

መደበኛ ጉባኤያትን ህፃናትን በዝማሬ በማቅረብ አገልግሎታቸውን ከፍ አድርገዋል። ሶስት አራት ምግባረ ሰናይን በተመለከተ በሀገረ ስብከታችን በበጀት ዓመቱ ለህክምና ከተለያዩ የሀገራችን አካባቢ ወደ አዲስ አበባ መጥተው በቅዱስ ጳውሎስ ሆስፒታል የተኙ ህሙማን መድኃኒት መግዣ የሌላቸውና በተለያዩ ችግር ላይ ሆነው በህመም ያሉ ወገኖቻችንን በብፁዕነታቸው አባታዊ አመራር ሰጪነት

ከሀገረ ስብከቱ ገቢ ላይ የገንዘብ ድጋፍ ተደርጓል። ለዘጠኝ የገጠር አብያተ ክርስቲያናት ለእያንዳንዳቸው የአምስሉ ካል ልብሰ ተክኖ በብፁዕነታቸው ተበርክቶላቸዋል። በወራይ ካቲት መላውን አለም ያሳዘነ የስንብትቤታችን አገልጋይ የነበረችው ወይዘሮ ትዝታ ሲሳይ ድንገተኛና አሰቃቂ ልፈተ ህይወት ሲሆን ሀዘኑ ከተሰማበት ቀን ጀምሮ በግብፅ ካይሮ ምግባረሰናይ ክፍል

በአገረ ስብከቱ የሚኖሩ በጎ አድራጊ ምእመናንና ቤተሰቦቿ ከፍተኛ ጥረት በማድረግ አስክሬኗ በክብር ወደ ትውልድ አገሯ ክብረ መንግስት እንዲገባ በማድረግ ተገቢው ጸሎተ ፍታት ተደርጎላት በክብር እንዲያልፍ ተደርጓል። በካይሮ ማረሚያ ቤቶች ለሚገኙ ኢትዮጵያውያን ወንድሞችና እህቶች የአልባሳት የንጽህና መጠበቂያና የገንዘብ ድጋፍ ተደርጎላቸዋል። ከ30 በላይ ላሉ አቅመ ደካሞች

ለዘመን መለወጫ ለልደትና ለትንሣኤ የበዓል ሙያ የገንዘብ ድጋፍም ተደርጓል። በህመም ላይ የሚገኙ ወደ ትውልድ ሀገራቸው ለመግባት በችግር ላይ ለሚገኙ ኢትዮጵያውያን የሃይማኖት ልዩነት ሳይደረግ በደብሩ ምግባረ ሰናይ ክፍል ከፍተኛ ድጋፍ ወደ አገር ቤት እንዲገቡ ተደርጓል። አራተኛ በካርቱም ስለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን

ህንፃ ቤተ ክርስቲያንና በልማት የተገነቡ ህንፃዎችን በተመለከተ በሀገረ ሱዳን በተቀሰቀሰው አስከፊ የእርስ በርስ ጦርነት ምክንያት በርካታ ሰዎች መጎዳታቸው አብያተ ክርስቲያናትን ጨምሮ የአገሪቱና የዓለም አቀፍ ተቋማት ላይ ጉዳት መድረሱ ይታወቃል። ከዚህም ውስጥ በስደት የሚኖሩ ኢትዮጵያውያንና በአፍሪካ አህጉር ቀዳሚ የሆነው በግርማዊ ቀዳማዊ ኃይለሥላሴ ንጉሠ ነከዘ ኢትዮጵያ

የተገነባው የካርቱም ደብረ ሰላም መድኃኔዓለም ቤተ ክርስቲያን መንበረ ጵጵስና የደብሩ ዘመናዊ ትምህርት ቤትና የስብከተ ወንጌል አዳራሽ ይገኙበታል። በዚህም ድንገተኛ ጦርነት አገልጋይ ካህናትና ንዋያተ ቅድሳቱ በደና ወደ አገር ቤት እንዲገቡ በከፍተኛ ኃላፊነትና ወገናዊ ስሜት በመሆን ታሪክ የበታሪክ የማይዘነጋ አስተዋጽኦ ላበረከቱ ክቡር አምባሳደር ይበልጣል አይ

ብፁዕ አቡነ ማቴዎስ የሀገረ ስብከታችን ሊቀ ጳጳስ ጉዳዩን ትልቅ ትኩረት በመስጠትና በከፍተኛ ትጋት በመከታተል ምስጋና አቅርበው ከግል ገንዘባቸው ትልቁን የሃይማኖተ አበው መጽሐፍ ገዝተው ሸልመዋቸዋል በካርቱም በጦርነት የሞቱትና በየመንገድ የተቀበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የከበረ አስክሬናቸው በቤተክርስቲያን ቅጥር ግቢ በክብር እንዲያርፍ በካርቱም ያሉት ምዕመናንን

እንዲያሰባስቡ ቅጽረ ቤተ ክርስቲያኑ እንዲያጸዱ መታደስ ያለባቸውን እንዲያጠኑ አካባቢው ለአገልግሎት የሚበቃበትን አጠቃላይ ሁኔታ እንዲያጠኑ ከሀገረ ስብከቱና ከደብሩ ሰበካ ጉባኤ ጋር በመገናኘት የሚያጠኑ ሰባት አባላት ያሉበት ኮሚቴ ተመርጠው ከውጭ ጉዳይ ሚኒስቴር እውቅና እንዲሰጣቸው ተጠይቆ አገልግሎትን ጀምረዋል። መጨረሻም በበጀት ዓመቱ

አንድ ቤተ ክርስቲያን ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ብፁዕነታቸው በሰጡት በሰላም አመራርና አባታዊ መመሪያ ገቢ የተደረገበትን 2529 የአሜሪካ ዶላር ገቢ ያደረግንበትን ብፁዕ አባታችን አቡነ ማቴዎስ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን ሊያስረክቡልኝ በታላቅ አክብሮት ጠይቃለሁኝ።